ያው ድሮ ማለት ነው። እናንተ አሁን ነው ውቂት ትላላችሁ። የድሮ ድሮ ቂጤ ከስቼ ነው ቂጤ አለቀ። ኦኬ። አዴ ስለማላሳይ ነው እንጂ ዲቦራ ይተሻላ ብዙ ቪዲዮ አሳይቸሻለሁ

አስተምራችሁ ነበር። ግን ሁለት ብላ ሙድ ያዘባችሁ እኮ በጣም አረ፣ ምን ሙድ ይዟል? ቲቪ አሸክመን አስጨፈርነዋል። እንደጨፈርአለ አለ። ሌላማ ባሳያችሁ። ፌንት ነው የምትሰሩት፣ ግን አይሆንም ትናንትና ከዛ ቤታ ስሞትልሽ ሚወድ ስሞትልሽ፣ ትናንትና እኮ ፖስች የላችሁ ነበረ። ከዛ ፕራይቬት ስላደረግኩት ነው። ትናንትና ፕራይቬት ነው ያደረግኩት። እንዲ ቦራ ይሄን ብዙ ይኔ ጓደኛዬና ርስ ድሮ ድሮ አሜሪካን ሀገር ስመጣ የሰራሁት እኔ ብርቅ አይደለም። የድሮ ቪዲዮች እንዳምለቅ ታይ ብለው ስላስጣፉ ይመጠቅ ያለች እና እኔ ቤታ በፊት ሳላውቃት በፊት ኢንስታግራም ላይ ነበር የማውቃት፣ ነው በፊት ማድረግ ፖስት አድርጋለች። በጣም የሆነች ጓደኛ አለች። ስሚ እንደዚህ እንትኑን ፀጉሮችሽን ፖስት ስታደርግ ግታቅት ዝር አስታውሳለሁ። ደግሞ ዊግ ማድረግ የጀመረችው አሁን ነው ይሉኛል። ዊጎችን እንኳን ስም ነበራቸው ስም ነበራት እና እንደዚህ ድርድራ ምናምን ሰቅላ ከዛ በኋላ እቺ እንትናነች እቺ እንትናነች ብላ ስም አውጥታለች። እስቲ ላቆጡ ስም ቪዲዮ

ይሄ አሁን መቼ እንደሆነ ታውቂያለሽ ዲቦራ? ይሄ ይሄ ይሄ እንደውም እየወፈርኩ ያለ ሰሞን ይሄ ነው። ቪዲዮ ላሳይሽ። ይሄ ቪዲዮ እየወፈርኩ ያለ ሰሞን ይሄ ቪዲዮ ላሳይሽ። ወይ ሳምቻት ላይ ሜ ሜ ይላል፣ ወይ እዚህ ጋር ይታይሻል። ሜ ሜ ቢሽሻው ለታደለ ቂጧን አሰራቸውን ይላሉ። እኔ ድሮም ሰውነቴ ቂጥ ነበረኝ። ትንሽ ይሄ ነው የወፈርኩት፣ እነዚህ ያወጣሁት እንጂ ድሮም ቂጥ ነበረኝ። እንግዲህ ቪዲዮ ፎቶ ሩ እንዳትሉ እንኳን

እና ሁለት ወንዶች እና ሁለት ሴቶች ነው። አሁን ሶስት የማሜን የማሜን ሺት የገዛዋ የገዛው ጊዜ ነው። ማሜን አውጥቷታ ሺት ትሸጥ ነበር። የሷ ሺት የገዛው ጊዜ ለማስተዋወቅ ብዬ ነው የሚያደርገኝ ነው

ጋይስ ማርያምን ለማንም ኤክስፕሌን እያደርኮ ሲያበር ላይ ዝም ብ እያሳየዋቸው ነው። የሆነ ቪዲዮ ፈልግ ያለው እና እሱን ቪዲዮ አጣውትም፣ በንትን ነው ምትሉት። ማአት ማአት ቪዲዮ ነው ያለኝ ይህንን አይቼዋለሁ። ኢንስታግራም አሁን እንትን ይህንን ራሱ ዲጎራ መቼ እንዳለ እንዳለ ቪዲዮዎች ግን እንዲወቂት ነበሩ አሁን ይህንን ዱሮ

እኔ ግን የምር የምር መሰለኝ፣ ታውቂያለሽ? ቤታ ጌታ ምን ምን መስሎኝ እንደነበር ታውቂያለሽ? የሆነ ነገር ካልኩሽ እንዳይልሽ ነገር ከሆነ ለምን

ስቶበዜተሰዳደበ ምናም ማጥፋት ጀመረች ከዛ ብሎክ አረገች። የቀረ ዲቦራ የቀረ አሁን ባሳይሽ አገር ፎቶ ያለኝ ቪዲዮ ይምም አርጋ ለዛ ኮነ ማያገኙት እኮ አሁን ድሮ ማያገኙት ወዲያ ፖለቲካ ስጀምር ጥፍትፍፍትፍትን ያደረኩትን አንድ ነገር የለም። እንደገና ደግሞ እንትን ኢንስታግራም ሲሆን እንደ ቲክቶክ አይደለም ዳውንሎድ ማድረግ ምናምን ስለማይቻል አያስታውሱትም እንጂ አሁን ቤታ ፖለቲካ ትጀምራለች ብሎ ያስታውሳሉ። እንዲቦራ እንዲህ ሪከርድ አርግተውት ካልሆነ ምንድነው የሚባለው? ስክሪን ሪከርድ ካልሆነ አስቀምጠውት አሁን ለምሳሌ ቤታ ነገ እንደዚህ ቤታ ግን ድሮ ያለችው ነገር አሁን ሰው ሳደ እንደ ሞዴል ነበርኩ ፎቶ የምንነሳ የነበረው ሀይል ተደርጎ ነው እንጂ። እናንተ ብርቅ ሆኖባችሁ ነዋ። እኛ እንዲህ ነበር የምንነሳው። ምንም አይጠቅምም። ዱሮ ያደረግ አሁን ሰው ሲያደርግ ካይ ሰፕራይዝ ትሆኛለች። የሆነ በቀት እኔ ሰፕራይዝ መሆን ሳን አለምሳሌ አንዳንድ ሰዎች አሉ። አደ እኔ ጨዋ ነኝ፣ ቤታ ማለት ባለጌ ዘልዛላ ዲቦር ገቶቻለ የፈለጉት ጨዋ ሁሉ ጨዋ ያሰደገኝ ነኝ፣ ቤታ ማለት ዘልዛላ ናት ምናምን ብለው እኔ እንደ ባለጌ ራሳቸው እንደ ጨዋ የሚያዩ ሰዎች ጉዳቸው ሲዘረገፍ እደነግጣለሁ። ግን በተረፈ ግን አሁን ሰው ዝም ብሎ ሲጨፍር ተወርክ ሲያደረግባይ እኔ ድሮ ያረግኩት ነገር ነው ሲያጫስባይ ምንም አይመስለኝም። ግን ራሱን ሲያካብድ አላ ዲቦራ እኔ ነኝ እንዲያደረግኩት ምናምን ሲል ያ ይደንቀኛ። አሁን የፎቶ የሁለት ሻ ላይ ነው ይህ ፎቶ ምንም እንትን ምን የለም። ግን ችግር ምንድነው ለመወሰት ምላሴን ዲቦራ ላሳያት ነበር አቃውት እኔ ላሳየት ላክላት ምን ነው ኔጋ ያለ አልክሳ ዲቦራውን እንደዚህ ብልነሳ አይሰድቡኝም ነበር። እንደዚህ ብፖስት ዝም እስኪ ፖስት አታደርግም። መከራ መከራ ነበር ዲቦራ እንዲ እያደረግኩ ላስሽ ነው ስ ቤት ውሸጣላሴ ረጅም ነው። እግዚአብሔር ምላሴ ረጅም ነው። ድሮ ምላሴ በጣም ረጅም ነው። አንድ እንዳሁ ቪዲዮ ነበር። ምላስሽማ በተፈጥሮም ረጅም ነው። ግን ያው ምላሳ ምላሳ ነኝ አውቃለሁ። እንደዚህ በማውራቱም ደረጃ ምላስሽ

አንዱ ደግሞ እንደዚህ ቅድም ያሳየሽ እንደዚህ በተለይ ደግሞ ጡት ምናምን ዛሬ ዛሬ ወድቆ መንግስት እንደወደቀ ጡት ወድቆ ማረግ፣ ዲቦራስ ምን እንደምትመስለኝ ታውቂያለሽ? ድሮ ቤታ ኩናማ እንዴት እንደዛ ነበር የምትመስለኝ። ጌታ የነሱ ልብስ አለ የምትለልሽ እንደዚህ። አንድ ቀን እኮ ነው የለበስኩት እኮ ፖስት አድርጋችሁ ነበራት።

አይ አሁን ካለውበት እንትን ብያለሁ ለብቻ ይቆምበት ጋር ሲነጻጸር እንጂ ትልቅ ምናምን የምትበ ያለሽ አንቺ ግን ማአት ነው እንዴ? ደግሞ ይሄ መቼ ነው የሰራሁት? እንዲህ እኮ ነበር። ዲቦራስ እንትን ምን የነበረው አሁን አቁሚ። አይ መከራ፣ አሰቃቂ የኛንም ለብዘች ነበር። እንዳንቺ እኛ ነው አረ የኢትዮጵያ ባንዲራ ነው የማንተን እንደበላው ይሄን

አንቺ ስሳደብ ሰውን ያዘ ቤት ምላስሽን አሳይን እያሉሽ፣ ምላሴ ረጅም ነው ይቅርባቸው። አረ ዚ ላይ ላይ ምናምን እነዚህ እኮ ሰገጤ ናቸው እኮ ይህንን ደግሞ ውስጥ ቅርባቸው፣ አያስፈልጋቸው። ለዚህ ማህበረሰብ ይሄ ነገር አይገባውም። መነሳት መቀመጥ፣ ምን ምን ማለት ይሄን ደግሞ ኬትን ነበር ግን ጓደኛ ሻው ነው፣ ተጣልተናል። ባትኖር ሳያችሁ ነበር እና ኤኒዌይ አይ ቲንክ አይበቃችሁም፣ እያረፍን እለቅላችኋለሁ። አሁን እነሱ ኮንሰርት ምነን ምን የምትሉ በየኮንሰርቱ በየምኑ ያልተኬደበት አሁን ሁላችሁ እናንተ ብርቅ ነው የሚሆንባችሁ። በሻፋሪ ቅ ፍ ኮንሰርት እዚህ የመጣ ዘፋኝ ምን አይቀረኝም፣ የእንትሮቹን ሁሉ ገባ ነበረ ጌታ ግን ምን እንደሆነ ታውቂያለሽ? እንደዚህ መጠጥ መጠጣትና ማጨስ ምናምን ጌታ ምስክር እየፈራ ነው መስለኝ። በጣም የሆነ ስግጥ ብዬ ነበረ እንደ መጨረሻ ምናምን ብዬ ነው ራስን ማስበው ላይ እንደ ሰው ቁጭ ብሎ እንደዛ። በፊት እኮ አንቺ ምግብ በልቼ ካላጨስኩበት እንትና ዳይጀስት አደረግልኝ እዚህ ላይ ተሰብስቦ ነው የምትቀመጥ እንደዛ። ጌታ አሁን የሚያጭሱትና የሚጠጡት በጣም የሆነ በቃ ሌላ ነገር ነው

ሁሉም ሰው ስለሚያጭስ እኛ ደግሞ ጀማችን ምናምን ሰው እንደዚህ ተሰብስበን፣ አረ ኢየሱስም ደስ ሲል ነበር ብታይ። ጀማ የሚገርም ጀማ ነበር። አገር ቤትም እንደዛው ነበር። ይሄ የሚገርም ጀማ ነበር። የሆነ ቀን ሰው አገር ቤት ዊድ ማጨሳ አይቻልም ነበር። እኛ ጋር የሆነ ቀን እንደዚህ አረ ያጨሳሉ። አገር ቤት ዊድ አለ ለኢትዮጵያ ያለው ዊድ ማቀው ፖሊስ ያዘኝና ሀጠራው ምናምን ብሎ ያዘኝና፣ በኛ ማለት ነው። ከዛ ወሰደኝ ስድስት ሰዓት ላይ ነው ላይ ሚሳ ሰዓት ላይ አካባቢ ወሰደኝና አንዱ ከላይ ቁጭ ብሎ እየጠበቀ ከዚህ እንዳትነቃነቅ ብሎ ሄደና ወደ ውስጥ ምናምን ላስገባኝ ቁልፍ ላመጣ ማለት ነው። ቁጭ እየጠበቃሉ ማለባክ ጎቹ ጠይቅ ነው የመጠውት አልኩት። ከዛ ሄድ ከዚህ ምናምን ስለ ድሮዎች ጠፎ እኔ ድሮ ድሮ ድሬዳው እያለሁ ሲያጨሱ ምናምን አውቃለሁ። ጥፊ ጥፊ ነ ጥፊ ሲያጨሱ ምናምን እንትኖች እዛ ነይ ጥፊ ተመቻች ይላሉ፣ በሩን ይዘጉት እና ከዛ እኔ እግዚአብሔር ምስክሬን፣ ኢትዮጵያ እያለሁ እኔ አጭሻለሁ

እኔም ቅማለው በጥቡ ግን የሚቀሙ ጫት እዚህ ደስ አይለኝ። ጉንዘዝ ስለሚን ሰው ማዋራት ደብረኛል ስራ መስራት ድሮ ሰው ዲቦራ፣ ለምን እንትና ግዥም ቻይኖች ጋር ኮ ይሸጣል ዲቦራ የቻይኖች ጋር ይሸጣል፣ እግዚአብሔርን ይሸጣል። እነግርሽና ግዢ ባልሽ የሚገዛል፣ አንቺም ትገዣለሽ። ከዛ በኋላ ከንፈራችሁ ለሁለታችሁም ታደርጋላቸው። የከንፈር ቅርጽ አለው። በደንብ ስትሳሳሙ፣ የእውነት ምትሳሳሙ ነው የሚመስላችሁ። ላሳይቅ እናቴ ትቡት ሻ ሻ ብላ በሽ

ይላቅ መስያለሁ የምታወራው ሌላ ወሬ አታወራ እኮ የምታደርጊው እሱ ምን አመጣው ምን አገናኙ እንጂ ከሆናችሁ ስልክሽ ላይ ነው የምታስቀምጫት ከንፈር አላት ማሽን ነው የእውነት የምትሳሳቢ ይመስልሻል እንደሱ እንደሱ ነው የምታደርጊው እኔማ ቤት አለ አጅሬው ምን ሩቅ ላይ አይደለሁ ያለሁት የሩቅ ፍቅር ነው የያዘሽ እኔ ቤታዬ እንደውም የሮብ ፍቅር ከያዘሽ፣ ይሄንን ግዢ ዲቦራ። በእውነት ሚስቴ አገር ቤት ነው ያለችው እና ቤታ ኦርደር አድርግልኝ። እሺ ችግር የለውም ቤት አገር ልጅ እንዳለኝ ታውቂያለሽ። አገር ቤት አንዱ ስምንት አመት ነው አንዱ አስራ ሁለት አመት። ቤት የሆነ ትሬንድ አይተሻል? የሆነ ትሬንድ የሆነ ትሬንድ አይተሻል?

አረታ ተፖስተናል። ስሙ አማራ እየታረደ እናንተ ሙድ ያዙ አልቃሻ ብሎ ኩማ፣ እኔ እና ጉቺ ተደርጎ ተፖስተናል። አየህ ኩማ፣ አየህ ነገር እንደሚገርምኝ አንድ ቀን ራስ መጥተክ ችግር የለውም ማግዚ ያችን ካለ ተጠቀምኳት። አማራ እየታረደ ቤታ ኩማን ጋር ይትረዳሉ ጋይስ፣ እዚ ጋይ ወላ ትልንገራቱ አንድ እንደጋግ ምን ምናግራት ነገር እኔም ጥያቄ፣ እኔ ነኝ የጠየቅኩት፣ እኔ አይደለም አፍሬ አይደለም። ላይክ እንደዚህ ጥያቄ ስጠይቅ ብቻዬን ማውራት አቅቶኝ አይደለም፣ ጓደኛ ነች። ብዙ ሰው ፎላ ያረጋታል እንድረዱኝ ብዬ ነው የጠየኩት። ግን እዚህ ጋር መታቸው የሆነ የምታሽቀበጡት በጣም እርዱ ብትባሉ የማትረዱት አውሩ ወታቸው አውሩ ብትባሉ ወታቸው ማውራት የማትችሉት ሰዎች የሰውን ስም ለማጥፋት አትሞክሩ። በቃ ጌታ ነው የምልሽ። እዚህ ጋር ምናምን አካውንቱን ፕራይቬሲ አድርጎ የራሱን ላይ ልጆቹን እያሳደገ አንቺን ግን ለማስጠቆር በጣም የሚሄዱት ብዙ ሰዎች አሉ። ታውቂያለሽ ይነን